እንደ አብዛኛዎቹ ፍቅርን እንደሚጀምሩ ሰዎች ኢራ ኢኒሆርንና ሆሊ ማዶክስም በፍቅር ሕይወታቸው መተሳሰርን ብቻ ሳይሆን ትዳርን መስርተው ልጆችን ወልደው አንድ ትልቅ ቤተሰብን መፍጠር የሚል ዓላማን አንግበዋል። ኢራ ኢንሆር ማለትም ወንድየው ከዚህ ቀደም በተለያዩ ማህበራዊ ጉዳዮች ላይ ተሳትፎን የሚያደርግ ሰው ነው። የአካባቢና የአየር ንብረት ለውጥን በተመለከተም እንቅስቃሴን የሚያደርግ አክቲቪስት ሲሆን ፍቅረኛው ሆሊ ማዱክስም ደግሞ እሱ የሚያከናውናቸውን በተለይ ከአካባቢና አየር ንብረት ለውጥ ጋር በተገናኘ የሚሰራቸውን ስራዎች የምትደግፍ አብራ ያለች አጋሩ ናት። እነዚህ ጥንዶችም ታዲያ በፍቅርና በአጋርነት አምስት ዓመታትን አሳልፈዋል። ወደ ትዳር እንደሚገቡ እርግ ጠኛ ሆነው ቀኑን ለመቁረጥ እየተዘጋጁ ባሉበት ጊዜ ምክንያቱ በምን እንደሆነ በማይታወቅ ሁኔታ ላይ ግንኙነታቸው የማይጣጣም ሆኖ ታየ። እህሏቸውም አልሰምር አለ። ይራ ኢንሆርም በተደጋጋሚ ፍቅረኛው ሆሊ ማዱክስ እንዳትለየው ቢለምናትም ነገር ግን ሆሊ ማዱክስ ፍቅረኛዋን ልታምን አልቻለችምና ከዚህ በላይ ከአንተ ጋር ምቀጥልበት ምንም ምክንያት የለኝም ብላ ብቸኝነትን መረጠች። ከዚህም በኋላ ተነስታ የፊላደልፊያን ከተማ ለቀቀችና ወደ ሌላኛው የአሜሪካ ግዛት ተዛወረች። ከዚህም በኋላ ቀናቶች ቀናትን እየጨመሩ በሄዱ ቁጥር አፍቃሪ ነኝ የሚለው ኢራ ኢንሆር ለፍቅረኛ ሆሊ ማዱክስ በተደጋጋሚ እሷን ለማግኘት ጥረት ቢያደርግም ቀድማ ቆርጦላት የነበረችው ሆሊ ማዱክስ ግን አብራው የምትኖርበት ምንም አይነት አግባብ የለምና በሚል መልኩ እህሏቸው እንደተቋረጠ በተደጋጋሚ ትነግረው ነበር። ከነዚህ ሁሉ ነገሮችም በኋላ ቀድሞ አፍቃሪ ነኝ እያለ ሲናገር የነበረው ኢራ ኢንሆር ፍቅረኛው ጋር አብሮ የሚሆንበት አጋጣሚ እንደማይፈጠር እርግጠኛ ሲሆን ምናልባትም የእርሷን ዕቃዎች ባገኛቸው እየቆራረጥኩኝ እጥላቸዋለሁ እርሷንም አልምራትም እያለ መናገር ጀመረ። ቀድሞ የአካባቢና የአየር ንብረት ለውጥ ተቆርቋሪ አክቲቪስት ኤራ ኢንሆር በአንድ አጋጣሚ ላይ የቀድሞ ፍቅረኛ ሆሊ ማዱክስን የሚያገኝበት አጋጣሚ ተፈጠረ። ይህ አጋጣሚ የተፈጠረው ደግሞ የቀድሞ ፍቅረኛው ሆሊ ማሉክስ ቀድማ ከፍቅረኛዋ ጋር ወደምትኖርበት መኖሪያ ቤት ተመልሳ እቃዎቿን ሰብስባ ልትወስድ የፈለገችበት ጊዜ ነበር። ቀድሞም እቃዎቿን እሰባብራለሁ፣ ቆራርጬ እጠላለሁ እያለ ሲናገር የነበረው የአካባቢና የአየር ንብረት ለውጥ ተቆርቋሪ ኤራ ኢንሆር ከፍቅረኛው ጋር ፊት ለፊት ሲፋጠጥም የተናገረውን ሁሉ የሚያደርግበት ጊዜው እንደሆነ እርግጠኛ ሆነ መሰለ። በዚህም አጋጣሚ ነበር ሁለቴን ኳ ሳያስብ በፊቱ ከቆመችው ሆሊ ማዱክስ ጋር እሰጣ ገባ ውስጥ የጀመረው። አንቺ በራስሽ ምክንያት ነው ጥለሽኝ ሄድሽው እያለ የውንጀላ ቃላቶችን ማሽጎድጎድ የቀጠለው ኤራ ኢንሆርም ቃላቶቹ ቀስ በቀስ ወደ ጩኸት፣ ጩኸቱም ደግሞ ወደ ጥፊ፣ ጥፊም ማለፍ ብሎ ወደ ድብደባ እያለ እያለ የቀድሞ ፍቅረኛውን ሆሊ ማዶክስን በሚዘገንን ሁኔታ ድሮ አምስት ዓመታትን አብረው በኖሩበት ፍቅርን ባሳለፉበት መኖሪያ ቤት አፓርትመንት ውስጥ በሰከንዶች ቆይታ ውስጥ ሕይወቷን ነጠቃት፣ ገደላት። ኤራ ኢንሆር የቀድሞ የአየር ንብረት ለውጥና የአካባቢ ተቆርቋሪ ዛሬ ላይ የቀድሞ ፍቅረኛው ነፍሰ ገዳይ ሆሊ ማዶክስ ለመጨረሻ ጊዜ የታየችው ከቀድሞ ፍቅረኛዋ ኤራ ኢንሆር ጋርን ነውና ይህን ይህንን ታሳቢ ያደረጉ መርማሪዎችም ሆሊ ማዶክስን ወዴት አደረግካት? ቤትስ አለች እያሉ በተደጋጋሚ ሲጠይቁት ያደረገውን በልቡ የሚያውቀው ኤራ ኢንሆርን እኔ እርሷን አላየሁም፣ ወደ ቤት ከመጣች በኋላ እቃዎችን ልግዛ ብላ እንደወጣች አልተመለሰችም እያለ በተደጋጋሚ የሐሰት ቃሉን መስጠት ቀጠለ። ይህ ከሆነ በኋላም የተደረጉ ፍተሻዎችና ምርመራዎች የጠፋችውን ሆሊ ማዱክስን መልሰው የሚያመጡ መሆን አልቻሉምና፣ ፖሊስ በቻለው መልኩ ሆሊ ማዱክስን ለማግኘት ብዙ ጉድጓዶችን መቆፈር፣ ማሰስ ማስፈለጉን ቀጠለ። እሷ ግን የውሃ ሽታ ሆና ቀርታለች። ምናልባትም እርሱ እንዳለው በውጭ ወጥታ በሌሎች ሰዎች አማካኝነት ታፍና ተገላለች በሚል ጥርጣሬ ትኩረታቸውን ወደ ሌላ የምርመራ አቅጣጫ ላይ አድርገው ሆሊ ማዱክስን ማፈላለጋቸውን ቀጠሉ። ቀናት በሳምንታት ሳምንታት ወራትን እየፈጁ ሄዱ። ከ18 ወራትን በኋላ ቀድሞ የጠፋችዋ ሆሊ ማዱክስ ካለችበት ሆና የምትሸት መሰለች። ኢራ ኢንሆር በሚኖርበት አፓርትመንት ውስጥ የሚገኙ ጎረቤቶቹ በተደ ጋጋሚ ከእርሱ ክፍል ውስጥ የሚመጣ አስቀያሚ ሽታ ኑሯቸውን አዳጋች እንዳደረገባቸው ለፖሊሶች ተናገሩ። ልብ አድርጉ 18 ወራት አልፈዋል። ከ18 ወራትም በኋላ ነው ፖሊስ ይህንን ሽታ መነሻ አድርጎ የኢራ ኢንኮርን መኖሪያ ቤት ለመግባት የደፈረው። እንደተባለውም ደግሞ ደጃፉ ተሰብሮ ወደ መኖሪያ ቤቱ ሲገባ ጭራሽ ሽታው የማያስጠጋ ምናልባትም ሆሊማዶክስ በዛ እንደሆነች የሚያሳይ አይነት ጠረን ሙሉ ክፍሉን ሞልቶታል። በአፓርትመንቱ ክፍል በሚገኝ አንድ ጥግ ላይ አስክሬኗ በቁም ሳጥን ውስጥ ተጠቅልሎ ተቀምጦ አገኙት። የሆሊ ማዶክስ በድን አካል በቀድሞ ፍቅረኛዋ ኤራ ኢንሆር መኖሪያ ቤት ውስጥ እንደተገኘ እርግጠኛ የሆኑት እርሱንም ወዲያውኑ በቁጥጥር ስር አዋሉትና አሁን ቀጣዩ የፍርድ ሂደት ነው። ኤራ ኢንሆርን የፍርድ ሂደት ውስጥ ለማቅረብም ደግሞ መረጃዎችና ማስረጃዎች በመሰባሰብ ላይ ናቸው። በዚህ ጊዜ የ አርባ ሺህ ዶላር ዋስ እንዲፈቀድለት ያደረገው ኤራ ኢንሆር የዚህን 10 ከመቶ ማለትም አራት ሺህ ዶላር ገደማውን ከከፈለ በኋላ በዋስ ተለቀቀ። ከዛም በኋላ መርማሪዎች ባለበት ሆኖ ወንጀሉን እንደሚከታተል እርግጠኛ ሆነው ማስረጃና መረጃዎቻቸውን ሲያሰባስቡ ከከረሙ በኋላ በመጨረሻም ኤራ ኢንሆርን የቀድሞ ፍቅረኛው ሰውየዋን ሆሊ ማዱክስን እንደገደለ ለማረጋገጥና ፍርዱንም ለማሰጠት እንደነገ የፍርድ ቀጠሮ አስያዙ። በዚህ ጊዜ ነበር ቀድሞውኑ ያደረገውን የሚያውቀው ኤራ ኢንሆር ፊላደልፊያን ለቆ ወደ አውሮፓ የተሰደደው። ወደ አውሮፓም ከኮበለለ በኋላ ቀጣይ አስራ ሰባት ዓመታትን በአውሮፓ የተለያዩ ሀገሮች እየተዘዋወረ ሕይወትን መግፋት ቀጠለ ኤራ ኢንሆር። ይህም ብቻ ሳይሆን ግን ሌላ ስዊድናዊ ሴትንም እንደሚስቱ አድርጎ አገባ። አኒካ ፍሎዲን ትባላለች። ከአኒካ ፍሎዲን ጋር የጦፈ ፍቅር ውስጥ የገባ የሚመስለው ኤራ ኢንሆርም የውሸት ማንነትና መለያን በማዘጋጀት በመላው አውሮፓ መንቀሳቀስን ቀጠለ። የእርሱን አድራሻ ማግኘትም ለፊላደልፊያ የምርመራ ሰዎች በእጅጉ አስቸጋሪ ሆነ። ነገር ግን መረጃዎቹና ማስረጃዎቹ ተሰባስበዋልና ኤራ ኢንሆር በሌለበት የፍርድ ሂደቱ በፊላደልፊያ ተከናወነ። በዚህም መሰረት የቀድሞ ፍቅር ፍቅረኛውን የገደለው ኤራ ኢንሆር እርሱ በአውሮፓ ማንነቱን ቀይሮ ከወዲያ ከወዲህ እያለ ቢሆንም እንኳን በሌለበት የዕድሜ ልክ እስራት እንዲፈረድበት ሆነ። በመጨረሻም በ1997 እንደ አውሮፓውያኑ አቆጣጠር በብዙ ክትትልና ምርመራ ከተደረገ በኋላ በአውሮፓዊቱ ሀገር በፈረንሳይ በቁጥጥር ስር ዋለ። በፈረንሳይ በሚኖርበትም ጊዜ ደግሞ የውሸት ማንነቱ ዩጂን ማሎን የሚባል ነበር። ነገር ግን የኤፍቢአይ ሰዎች ባደረጉት ከፍተኛ ክትትል ይሰው እናንተ እንደምትሉት ዩጂን ማሎን ሳይሆን፣ በፊላደልፊያ የቀድሞ ፍቅረኛውን ገድሎ የመጣው ኤራ ኢንሆርን ነው ብለው በቁጥጥር ስር ዋሉት። ነገር ግን እርሱን በቁጥጥር ስር ለማዋል ከተደረገው ሥራ ይበልጥ መልሶ ወደ ፊላደልፊያ አሜሪካ መመለስና ፍርዱን እንዲወስድ ማድረግ በእጅጉ አስቸጋሪ ነበር። ለዚህም ዋነኛ ምክንያቱ በሀገር አሜሪካና በፈረንሳይ መካከል ያለ ወንጀለኞችን የመለዋወጥ ሕግ ነው። ኤራ ኢንሆር እናንተ ወደ አሜሪካ የምትልኩኝና አስተላልፋችሁ የምትሰጡኝ ከሆነ በፊላደልፊያ የሞት ፍርድ ይፈረድብኛል እያለ ይከራከራል። ይህም ማለት በፈረንሳይ የሞት ፍርድ ቀርቷልና ፈረንሳይም ወንጀለኞችን ለሌላ ሀገራት አሳልፋ የምትሰጠው በሚሄዱበት ሀገር ላይ ወንጀለኞቹ የሞት ፍርድ እንደማይፈረድባቸው እርግጠኛ ስትሆን ነውና፣ ይህንን ታሳቢ ያደረገው ኤራ ኢንሆር በፊላደልፊያ የተፈረደበት የእድሜ ልክ ስራት ቢሆንም እንኳን እርሱ ግን የሞት ፍርድ ይፈረድብኛል በሚል የውሸት ማስፈራሪያ ለአሜሪካ ተላልፎ እንዳይሰጥ ጊዜውን ማራዘሙን ቀጠለ። በ1997 በፈረንሳይ በቁጥጥር ስር የዋለው ኤራ ኢንሆርን ወደ አሜሪካ ማስተላለፍ በእጅጉ አደጋች ሆነ ከቆየ በኋላ ብዙ ዲፕሎማሲያዊ ስራዎች ተሰርተው በ2001 እንደ አውሮፓያኑ አቆጣጠር የቀድሞ ፍቅረኛውን የገደለው ኤራ ኢንሆር ለአሜሪካ ተላልፎ ተሰጠ። በዛ ጊዜም ፈረንሳይ ስትሰጠው የሞት ፍርድ እንደማይፈረድበት አረጋግጣ ነበር። ቀድሞም በሌለበት የሞት ፍርድ ሳይሆን የዕድሜ ልክ እስራት የተፈረደበት ኤራ ኢንሆርም በፊላደልፊያ ፍርድ ቤት ከቀረበ በኋላ የፍርዱ ሂደት በድጋሜ እንዲታይለት ይግባኝን ጠይቆ ማስረጃዎችን እያቀረበ መከራከር ቀጠለ። ኤራ ኢንሆርን እንደሚናገረውም ከሆነ እኔ የአካባቢና የአየር ንብረት ለውጥ ተቆርቋሪ በመሆኔ ሳቢያ የሲአይኤ ሰዎች እኔን ለማጥመድ ፈልገው የቀድሞ ፍቅረኛዬን ገድሏት ነው እንጂ እኔ ፍቅረኛዬን አልገደልኩም እያለም ሞገተ። ነገር ግን ማስረጃዎቹና መረጃዎቹ ወደ እርሱ የሚጠቁሙ ነበሩና በቀድሞ ፍቅረኛው ግድያ የተጠረጠረው ኤራ ኢንሆርን ወንጀሉን ከፈጸመ ከ18 ዓመታት በኋላ በሁለት ሺህ ሁለት። የዕድሜ ልክ እስራት ተበየነበት